ተመልሽ ላችሁ መጥቻለሁ። ከእናንተ የሚጠብቁ እስከ መጨረሻው አብራችሁን በመቆየት ላይ ሲቻናል ለማዲስ ከሆናችሁ ሌክቸር ሰብስክራይብ በማድረግ ይቻናሉ። ቢሰሞኑ በተለይ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ፣ ላይክ አርጉ፣ ሀሳብ ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮ ችን የት የኦሮሞ ልብስ ስለለበስኩት አማራ ሰደበኝ። ስትልች መርዝ ናት ያልተሰደበችውን ዛት ማይ ፖይንት ለመታወቅ ብላኝ የመዘዘችው ካርድ ኦሮሞና አማራ ሲጀመርም ያው እየተገዳደለ ነው። ግን ለሶሻል ሚዲያ ፎር መቶ ሺህ ብር ለማይሞላ ነገር የመዘዘ ቻት ካርድ እስ ዳንጀረስ በጣም ዳንጀረስ ነው፣ በጣም አስቀያሚ ነው። ከዛስ በኋላ ወዴት ሄደ? እናንተ ደደቦች አዳምጡኝ፣ ወዴት ሄደ? እራቹ ይገደል የሚለው ተመዘዘ። ሌላ ፖለቲከኛ፣ እሷ እንዲህ ናት እያልኩ ሊሆንም ላይንም ይችላል። ሌሎች ፖለቲከኞቹ ግን እስቲ ራቹ አንድ ነገር ይሁን። ነገ የአማራ ክልል ነው የሚጨፈጨፈው? ማን አንድ ተቃዋሚ ወይ ከራሳችን ውስጥ ከራሳችን ውስጥ የራቹን እዚህ ጋር መድረስ የማይፈልግ ራቱ ላይ የሆነ ነገር ቢያደርግ ቀጥታ የሚሄደው የት ነው አማራ ክልል ነው። ዛት ዛ ሚስቴክ ዳት ይሄ ነው እሷ ጋድ

ያለ ቤሯ ለምን አከበረች ብላ የራቹን ነጥብ አንስታ እንዲህ ቢገደል እዛ እንዲህ ፈጠራል ብላ በስድቡ የተከፉት አብሮኝ ቤተሰቦች እሷ ነው እንጂ እኔ ዓላማው ስለነበረኝ ምንም አልመሰለኝ። ብዙ ሴቶች ያለ አባት ልጅ የሚያሳድጉ ብዙ ሴቶች አለ። ውሃ እንኳን የሚሰጣት ከምታሳል ሴት አለች አይደል? እና ባላ ጠገብሽ ሆኗ ይዞሽ እያለ አብሮሽ ያለ ወጣት ባል ደግሞ መኖር ገላን አይደለም ሰሞኑን አነጋጋሪ ከነበረው ነገር አንዱ የሆኑ ነው። እነዚህ ባለ ሚስቶች ሶሻል ሚዲያ መቼ ያላያቸዋለ ብዬ አላስብም። እና ደጋግሞ ይቅርታ ብሏል። መቅዲዩላ ጠርታ አቅርባቸዋለች። አውቀን ነው ምናም ምናም ብሏል። ሰው ግን ጠልቶታል። በቃ ኢቨን ሊያፋቱት እራሱ እየሞከሩ ያሉ አሉ። ያው ሳ ፈቅዳ ካረገችው ደግሞ እኛ ምንም የሚመለከተን ነገር አለ ብዬ አላስብም። ስለዚህ ብንተዋቸው የተሻለ ነው ይመስለኛል። ዩቲዮ ይላል

ዩቲ በዱካ መግባት ጀምራለች መሰለኝ። ግን ምን አይነት ሰው ደስ ይለኛል መሰላችሁ? እቺ በእንደ አይነት ነገሮች ራሱ ሙድ ይዞ አሳስቆ ማለፍ የሚችል። አንዳንድ ሰው አንደሱ የሚደነግጥና ፓኒክ ይሆናል። ዛሬ ቅዳሜ ከኛ ጋር ያሳልፉ፣ ደንበል ፍለፊት በሚገኘው አበሩ ህንፃ ወደ ውስጥ ገባ ብለዎቹ ዘፐልስ ክለብ እንገናኝ ይመቻቸውትም ማለት ግራ ገባ። ለእኔ የሆነ ውርድ ሆኖ ነው የታየኝ። የሚያወራበት መንገድ ፊቱ ከንፈሩ ላይ ምን እንዳረገ ይታወቅም። ምናምን ኖርማል ነው ወይስ ለእኔ ብቻ ሁ ነገር የታየኝ? እስኪ ሀሳብ ስትይኝ፣ በዚህ ቪዲዮ ላይ ሀሳባችሁን እፈልጋለሁ። እና ደግሞ በቀጣይ የምናየው ቪዲዮ የሚሆነው ፍራኦል ኢቴቻ ያው በቲክቶክ ላይ እና ቋለም ብዙዎችን ሲረዳ ምና ምናምን በሚለው እና አሜሪካ ላይ የትራክ ድርጅት እንዳለው ይታወቃል። ያው ራሱ የተናገረው ማለት ነው። እና አንድ ሴት ከሱ ልትገዛ ትራክ ከዛ 10000 ዶላር ራይቲንግ በላኝ ወሰደብኝ አይነት ነው ብሬ መልስ፣ እና ብዙ የተፈጠሩ ነገሮች አሉ። እሱን እስኪ ምን ተፈጥሯል የሚለውን አብረን የሱ ምላሽ ምን ነበር፣ ሌሎችስ ምን እያሉ ነው? እስከመጨረሻው አብራችሁ ተከታተሉ። ኦኬ ሪካርድ ብቻ አላሰማና፣ ከዛ አወራለሁ። እሺ አስር ሽብሩ ራሱ ለምን ለምን እንደወጣኔ ማወቅ ፈልጋለሁ። እኔ ማወቅ ፈለግኩኝ፣ ለምን ለምን አስር ሽብር ለምን አለ የላይሰንስ ፕሌት አለ በሙሉ ታክስ ከፍለን እያንዳንዱ ያለ እኮ አንድ ሰው ትራክ ገዝቶ እነዚህም ስራ ለማስጀመር አስር ሺ ብር ያወጣል ማለት ነው አደለም? ፈለግኩኝ እኔ እኮ ግራ ገብቶኝ ነው። ምንም ምንም ምን አይነት ጉድ ውስጥ ነው የገባሁት? እስኪ አስር ሺ ብር ወጭ ወጥቷል እያልከኝ ነው። መኪናው ምንም እንዳልተለጠፈበት እየተነገረኝ አስር ሺ ብር ወጭ ወጥቶታል እያልከኝ ነው። ከየት ከየት? ለምን ለምንድነው የተከፈለው? አስረዳኝ ሁሉም ነገር አንተ ለተፈልጥ ማለት ምንድነው? እሺ አስረዳይ፣ ለምን ለምን እንደከፈልክ ልወቀው፣ ንገረኛው። ምሳሌ ምን ምን እንደሆነ ልወቀውና ውስጤ ይመን ቢምጣና ሪሲቱ ይምጣና የተከፈለው ለምን እንደሆነ ሪሲቱ መጥቶ ይቡና። ከዛ በኋላ አይመለከተኝም ካልሽ አለመክፈል ትችያለሽ። ይመለከታል። እኔ አሁን አስር ሺ ብሩ ቤ የራይሰንስ ሬት የካም ካርድ እነዚህ የኢንሹራንስ ይሉት አንድ ነገር፣ እዚህ ላይ እንድታውቅልኝ የምፈልገው ትራኩን ስራ ላስጀመረውም ምንም የጀመረው ስራ ያን ልም ስራ ጀምሯል ብሎ የካምካርድ ካርድ የተለያዩ እየሰማው ነው የላይሰንስ አስር ሺህ ዶላር እና ደግሞ ምንድነው ያለኝ አንድ ላይ ነው፣ ብዙ ሪከርድ ስላለኝ እዛ ውስጥ ለእንትኗ ራሱ ዲኤምቪ ብሩጋ ሆነው የሚያውቋት ሴት ስለሆነች እሷ ጋር በብር እንዳስጨረሱት ነው እንትኑ ታርጋው ነው የነገረኝ። የምናውቃት ሴት ስለሆነች አንድ አመት በስታፕ አትደውሉልኝም። አንዴ በነገራችን ላይ ሰው እየወጡት እነዚያ ደሞዝ ደሞዝ ያልተከፈላቸው ሰው እየራሱ እየደወሉልኝ ነው። ቆይ አንዴ ተመጣጣኝ ነው እዚህ ዝም በል በስፒከሩን አጥፋው በቃ ይበት ብለኝ፣ እኔ እኔ ተራ ነው አሁን በቲክቶክ ምጣ። አስር ሺህ ዶላር እዚህ ጋር ያሉት ትራክ ድራይቨሮች እነተሙ አንድ መኪና ገዝተክ ስራ ለማስጀመር ጀመር አስር ሺህ ዶላር ወጪ አውጥቼልሻለሁ ብሎ ጠይቆኛል። ያ ብር ምንድነው ጠይቅልኝ፣ ይሄው ሪከርዱ እየተጨቃጨቀን ይሁን ባለበት ነው የተጨቃጨቅ ነው ይኸው እኔም አለ። ይሄው እኔንም ድምፅ አሰማሃለሁ። አስር ሺህ ዶላር ራሱ ከመቶ ሀምሳ ሺህ በላይ ሌላ ሊያጭበረብረኝ አስር ሺህ ዶላር ጠይቆኛል። ለምንድን ነው አስር ሺህ ዶላር የሚወጣው? ትራክ ድራይቨሮች አሜሪካን ያሉት እንዲፈርዱ ነው የምፈልገው። ይሄንን የምን አስር ሺህ ነው አልኩት። አይ በቃው ተጫለው ሪሲት፣ ቴምር ቴምር ቴምር የሚል ተጽፎበታል አለኝ። ያንን ሪሲት እንድጠይቅልኝ ነው እኔ ፍራኦል ኢቴቻ አልፋታም። ክሱን ካልከሰስከኝ ይቺ ሪከርድ ይዤ እኔን ቃሃለሁ። ካልከሰስከኝ ወይኔ ታሰራለሁ ወይ አንተ ይፈረድ ይላል። ወይኔ ይፈረድብኛል። አንድ እሱ አንድ እሱ ሁለት፣ ሁለተኛ ስልሳ ሺህ በወር ታገኛለሽ ብሎ ነው አርባ ሦስት ሺውን ብር ያስከፈለኝ። የሆነ ማኛው ሰምቷል የሆነ ይመስክር ለዚህ ሪከርዱም እዚህ ስላለ። እንደውም ይሁን ይጨንቆት የምን ስልሳ ሺ ነው አለው። አይ ስልሳ ሺህ እንኳን አይሆንም እስካሁን ቆይተሻት የምርሽ በወር አምሳ ሺ አግኛለኝ አምሳ ሺ አግኚ በቃ እኔ አስሩን ልቀንሰው። ሁለት ሳምንት ተጠብቂ እና መኪናውን ይስጥሻለኝ እኔ ሲጀመር ስመጣም ከመጀመሪያው ኢትዮጵያ ሁኜ ስልኬን፣ አያነሳም እነተ ሙሉ እኮ ሽማግሌ የላኩት እና የሆኔ ስልኬን ስለማያነሳ ነው። ለመጀመሪያ ጊዜ ያነሳልኝ ለወንድም ብር ልስጥልህ ብዬ ነው የነው የደወልኩለት። በየርኩ ጎል እባክህ ፍራኦል፣ ሴት ናት ተበድላለች፣ ይሄ ሁሉ መከራ ደርሶባታል። እንደው ከአንተ ይቅር ከአንተ ይቅር በቃ መልስላት። እኔ አሁን ለምሳሌ በቃ ዝም ብለው አሁን ከመሬት ተነስተው አንዳሲ ቴዲ በቃ ልጁ አንተ ነው ብትለኛ ኦኬ፣ ልጁ የእኔ ነው ኦኬ፣ ከፈረዳችሁብኝ አሳድጋለሁ በቃ በ ከፈረዳችሁ ግን ፈረዳችሁ ብ ሌላው ነው የሸከሸከው ልጁ ያንተ ነው አሳድግ ካላችሁኝ፣ አሳድጋለሁ። በማላውቀው ጉዳይ አንዳንዴ እኮ በማታቁት ጉዳይ ለዘላቂ ሰላም ስትሉ ሞከርን። እንግዲህ ቆሰቆስን፣ አለን አለን አለን አለን ነገር ነው አለ። መጨረሻ ላይ ወደ ክስ እንሄዳለን አሉ። ይሄ ነው የሆነው። በዚህ ተደምድሟል። ሞክረናል። ወንድሞች እህቶችም ገብተው ሀሳብ አስተያየት ሰጥተዋል። እባካችሁ እባካችሁ፣ ከአንተ ይቅር ከአንተ ይቅር ከእግዚአብሔር ታገኛለህ ተብሏል። ፍራኦል ፍራኦል ደግሞ የመለሰው ምላሽ ሰምታችኋል። በፍጹም አይሆንም ብሏል። ይሄ ነው የነበረን ቆይታ። እናንተ የታዘባችሁትን አላውቅም። እናንተ የታዘባችሁትን አላውቅም። ቤታችሁን ከፍታችሁ በዚህ ጉዳይ ላይ ስትወያዩ የምትሉትን እንሰማለን። መጥተው ግን አሳብ አስተያየቶቻቸውን ለሰጡ ለሁሉም ምስጋና ይናቀርባለሁ። ለሰብለ፣ ለቅድስት፣ ለዮኒ ማኛ፣ ለተሙ፣ ለመሃሪ፣ ለሙሌ፣ ለተምር፣ ለፍራኦል ሁሉንም ከልባ አመሰግናለሁ። በተቻለ መጠን ሚዛን ፍራኦል ኢቴቻ ዶላር ወስዶብኝ ተገቢ ያልሆነ እሱ ደግሞ የሪሲት የተከፈለ ምናምን ነው። አብዛኞቹ ደግሞ እንዲያስወጣም እንዴት ነው ይሄን ሊቀበላት ይችላሉ? እዞ አሜሪካ አገር ቢኖሩ በዚህ ስራ ላይ የተሰማሩ ሰዎች እና እስከ ዛሬ አለ የሚለው ብር ራሱ ፌክ ነው እያስመሰለ ነበር፣ እንዲህ ለመዝረፍ እንዲመቸው ምናምን ምናምን እያሉ ብዙ የተለያየ ነገሮች ይሰማል። ያስግነው እግዚአብሔር ከፍን አድርገ የሀናን ታሪክ ነው። ልጁ እንዳለች እና ነው ሀናን ታሪክ ልጅ ወልዳ ወልጃሉ ብላ በተለያዩ ሶሻል ሚዲያዎች ላይም ቪዲዮ እያዘዋወረች ትገኛለች። ብዙ ወዳጅ ያላት አርቲስት ነች አለው ሌኔ ጌታ ሰላም ነው። እስቲ አንድ ዘፈን አሰማለ ህብረተሰቡ አሽወንድ ማለሜ እሺ አንድ ዘፈን ብቻ ነው የሚዘፈን ተረጋጉ አንጀት የሚበላ ዘፈን ዘፈን ሞቅ ያለ እንደው የሚያነሳሳ የብሩ ዘመን መስራት ደወሉ ተደወለ ቶ እኔ አውቀዋለሁ አይሆንም የዘፈን አይሆንም የማን ዘፈን ነው ያዋባል ያዋባል ሆድም ወድም የሚያባባ አይደለም። ለከብቶች እረኞች የሚዘፈን ዘፈን። ሌላ ደግሞ አንዱ ደግሞ እንደዚህ አይነት ዘፈን ወጣ። ተው፣ ተው፣ ተው! አልተገባም። አረ፣ አረ፣ አረ! ውዳቂ ነው። እስቲ እንደኔ ሞጣ የሚወዱ ማን አለ? አሁን ላይ ሞጣ ማንም ቂም የሚይዝበት አይነት ሰው አይደለም። እንደፈለገ ስለሚናገር ሁሉም ላንጎጅ እንደፈን ሁሉም ሰው የሚቆጥሮ ማን አሳዘነኝ ዘፈን ተብሎ እንዲተመስጡ ዘፈን

ወንድ አይደለም እንዴ አንተ፣ እንዴት እንደ ቡና ጠጥቶ ሴት እንዴት እንደዚህ ወሬ ታውራለህ? አንተ አሁን ሰፈር ልጅ ነህ አንተ። አሁን ምን ፈጣሪ ማርያም አንተ፣ ግን በስ ዲፍን መሬት ትሰነጥቃለህ። ያልጋ ስተቶች አራዳ ልጅ ፈሱ መድኃኒት ነው ማለት ነው ማለት ነው። ይሄን ብቻ አስረዳኝና ያንተ ግን ሆባና ጉንፋን ነው የሚያዘው። እበት ውረድ። አንድ ቀን ሆነ ብንደባደብ ደስ ይለኛል። እንደዚህ ጸብ መፈለግ አለው ካንተ ጋር እበት። በትንፋሽ ነው የምትወርቀው። ማን ነው? ቢሮ ምን አባ ገባ አንተ። የዛ ሰፈር ልጅ ድንጋይ የአንተ አይነቱ ያልተፈለጠ ቢፈለጥ የሚተካከስ ድንጋይ አይነት ሰው ጋር ሆኜ ነው ኢትዮጵያዊ ተብዬ የሚቆጠረ። እበት ዶማ የለማኝ መግብ አና ዘርሞታ በቃ የራሱ ሌላ ሞታ ነው። ተጠጋቦስ መግባታቸው እንዲሁም ደግሞ ለጊዜ ፕሮግራሙ መቋረጡ መንሱር አብዱልቀኒ በራሱ የቴሌግራም ኦፊሻል ገጽ ላይ አሳውቋል ማለት ነው። እንደሚታወቀው ብስራት ኤፍኤም አንድ መቶ አንድ ላይ ለአስራ ሁለት ዓመታት ብስራት ስፖርት ትንታኔን በመስጠት እንግዲህ የምናውቀው እንዲሁም ደግሞ በበርካታ የስፖርት ቤተሰቦች ዘንድ የሚወደደው መንሱር አብዱልቀኒ በዚህ ሰዓት ራሱ ሊፈታው በማይችለው ችግር ምክንያት እንግዲህ ከብስራት ኤፍኤም ጋር አለመግባባት ውስጥ እንደገባ፣ ይሄ ችግር እስከሚፈታ ከዛሬ መስከረም 29 ጀምሮ እንግዲህ ፕሮግራሙ በአየር ላይ እንደማይተላለፍ እንዲሁም ደግሞ ለጊዜ ፕሮግራሙ መቋረጡ እራሱ ከይቅርታ ጋር በቴሌግራም ገጹ አሳውቋል ማለት ነው። በእኔ የስራ ትጋት ምክንያት አይደለም፣ እንዲሁም ደግሞ እኔ ራሴ ልፈታው የማልችለው ችግር ስለሆነ ነው ታገሱኝ የሚል መልእክትም እንግዲህ አስተላልፏል ማለት ነው። የስፖርት ቤተሰቦች በስፖርት ትንታኔው ላይ ያለውን አስተዋጽዖ እንዲሁም ደግሞ ያለውን ተጽዕኖ የምናውቀው ነገር ነው። እሱን ያለ ስፖርት ትንታኔ ማሰብ ትንሽ ይከብዳል። ከምስራት ጋር ያሉትን ችግሮች ከፈታ በኋላ ወደ ስራ እንደሚመለስ ተስፋ እናደርጋለን። በአዲስ መረጃ መልሳለሁ። የፕላስ ምልክቷ የተጫራቸው ቤተሰቡ መልካም ቀን። ሰባ ሁለት ሺህ የኢትዮጵያ ብር ትኬት ቆርጥልሃለሁ ብያለሁ።

እሺ ቤተሰብ፣ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችሁ እንደተዝናናችሁባቸው ተስፋ አረጋሉ። እስከመጨረሻ አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ በማስቀመጥ የቻናሉ ቤተሰብ መሆናችሁን አሳዩኝ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሙሉ